የበረካት ውዶቼ ዛሬ እንግዲህ እኔ እና ራህመት እንደዚህ ፏ ብለናል። አንቺ ደሞ ገብሽ እንደዚህ አሳያችን። ሸንቀጣ አንጀት ርቋት ነው። ምግብ ካቆመች አንድ አስራ አምስት ቀን ሆናት። ገባ እንደኔ ሸንቀጥ እያለ ሰው ዛሬ ሻርፕ ባለው አንድ ሻርፕ በሌለው ነው የተሰራው። ይሄ ኖርማል ሻርፕ የሌለው ስላሉኝ እንደዚህ ነው። ይሄኛው ደግሞ ከራሱ ከልብሱ ተቆርጦ ሻርፕ ተሰርቶለታል። በሻርፕም ያለ ሻርፕም እንደዚህ መልበስ ትችላላችሁ። እንደሚያምር አልጠራጠረም። በጣም ቆንጆ ነው። እንግዲህ መለሎም ሲለብሰው፣ ቀጫጫም ሲለብሰው ይሄን ይመስላል። ዱካም ሲለብሰው፣ ጉርድ በርን ማጭር ሲለብሰው እንደዚህ ያምራል ማለት ነው። እንግዲህ እና ልብሱ ቀጭንም ለበሰኝ ወፍራምም ለበሰኝ ብሎ አይመርጥም።

በቀይ ቡኒ፣ በቀይ ይሄን ይመስላል። በጣም ነው የሚያምረው፣ ቆንጆ ነው። በቀይ ኖርማሊ፣ በዚህ ሻርፕ፣ በወዱም ሻርፕ እንደዚህ መለበስ ይችላል። በነጭ ሻርፕም በነገራችን ላይ በጣም የሚያምረው ላሳያችሁ ብዬ ይዤው መጥቻለሁ። በነጭ ሻርፕ አሁን ይሄ ሀር የመሰለ ነጭ ነው። ሀር ምን አይነት ከለር እንደሆነ አላውቅም፣ ግን ሀር ነጭ ይመስለኛል። ሀር ይላሉ። አያችሁት? በዚህም በጣም ነው የሚያምረው። በነጭ ማለበስ ይችላል። እና ስፋቱን እንደምታውስ ነው፣ በጣም ሰፊ ነው ማለት ነው። እንደዚህ ነው። እዚህ ውበቱን በቃ እናንተ ታጥቱ እያችሁታ። በቀይም በዚህም እንደዚህ እምር ያለ ቀይ ስማለን አለ ነው እንላችሁ። እናንተ የሚጠበቅባችሁ መደወች አይደል፣ ከስር በሚቀመጥላችሁ ቦታ መደወች። እና በነገራችን ላይ በጣም ብዙ ልብሶች አሉ፣ ግን ካሳየናችሁ ሂደት ነው እንዴ ነው ተቀበያል፣ ታሳየናል አንድ ዙር እናሳያችሁና እናበቃለን። ቡና everybody አሁን ደሞ ለብሰንላችሁ የመጣ ነው። ፒንክ እና ፐርፕል ነው እንግዲህ። ስፋቱን እንደምታዩት ነው፣ ሰፋ ተደርጎ ነው የሚሰሩት። እኔ ቀለል ያለችዋን ነው የለበስኩት። በጣም ነው የሚያምረው። እንደምታዩት ትሽከረከር፣ ይሄን ይመስላል። እሷን ስትሽከረከር ይሄን ይመስላል። ኳ ያለ ነው፣ እንደዚህ መር ብሎብናል። በነገሮችን ላይ ልብሶች በጣም ብዙ ነው ያሉ ማለት ነው። እንደዚህ በቃላት ነው የምገልጽላችሁ አይደለም። በየቀኑ አዳዲስ ሽፎኖች ሲመጡ እያሰፋሁላችሁ ነው ለእናንተ፣ በተለያየ ዲዛይን፣ በተለያየ ስታይል ቆንጆ ቆንጆ ቁመት ረጅም፣ አጭር፣ መካከለኛለሁ አሁን እነዚህ ኖርማል ናቸው። ኖርማል እኔ ለሚያክል ሰው የሚሆኑ ነው። ግን የሚገርማችሁ ለእሷ ራሱ ይሆናል። እሷ ትበልጠኛለች ቁመት። ግን እኔ ሰውነቴ ስለሚይዘው ነው እንጂ እነዚህ አሁን ለእኔም እንደዚህ ነው የሚሆኑት ማለት ነው። አንዳንዴ ሰውነት ነው። እና እንደዚህ ናቸው፣ ያምራሉ። እንደምትወዱት አልጠራጠርም፣ ኢንሻአላህ። ሽፎኖቹን የምትፈልጉ ከስር በሚቀመጥላት ቁጥር ደውሉ። ነገ ደግሞ ሌሎች አዳዲስ ሽፎኖች ይዘንላችሁ እንመጣለን። እስከዛ ድረስ አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወረህመቱላሂ ወበረካቱ። ይህን ብቻ ማስወጣ ነው። እንዴት ነው? ሰላሙ አሌይኩም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ እንደምታዩኝ በጣም ለየት ብዬ ነው የመጣሁት። ከኋላ እንደምታዩት ነው፣ አያችሁታ ለአምስት ለስድስት የባህል ልብሶች የሚሆነውን ነው እዚህ ላይ እየጨረሱት። ይሄ ደግሞ መቀነትና እንትኑ ይሄ ነው፣ እንደምታየቱ በጣም ትልቅ ነው። ብቻ ይሄንን ተቆራርጦ ራሱ በጣም ብዙ መቀነት፣ በጣም ብዙ የባህል ልብስ የሚሰራበትን ነው እዚህ ጋር እያባከኑት። ዋጋውም ቀላል አይደለም። በነገራችን ላይ ከአስራ አምስት ሺ ብር የሚባል የራያ ቀሚስ ነው። አንገቱ እንደምታዩት ጥልፍ አለው፣ እጁም እንደዚህ ነው። በጣም ነው የሚያምረው። ያው እንግዲህ ለአንድ እህት በትዕዛዝ ተሰርቶ ነው ልክ ያልሆነው፣ ለዛ ነው እንደምታዩት። እዚህ አካባቢ ቢሆን እዚህ በደንብ ይታያል፣ ግን እኔ አጭር ስለሆንኩኝ ነው ወደ ላይ ያደረኩት። መቀነቱ ስላልተቆረጠ ነው ሳልቆርጠው ይዤ የመጣሁት። ከላይ የሚለበስና መቀነት አለው። እንደምትወዱት አልጠራጠርም። ከኋላም ከፊትም ይሄን ይመስላል ማለት ነው። ውዶቼ፣ እንግዲህ ያው ሰሞኑን እነዚህን ከለሮች በብዛት አዛችሁ ነበር። እንደምታዩት በጎመኔ በዚህ በዚህም በሁሉም አይነት ከለር አምጥቻለሁኝ። ኢንሻላህ ከናንተ የሚጠበቀው መደወል፣ የምትፈልጉትን ላኪልን ማለት ብቻ ነው። ሁሉንም አይነት እቃ አምጥተናል። ጋቢዎችም የተለያዩ ጋቢዎች እዚህ መጥቻለሁኝ። እዚህ ጋር እንደምትዋቸው ቆንጆ ቆንጆ ጋቢዎች አሉ። ከ3500 እስከ 6000 የሚባሉ ጋቢዎች ናቸው እነዚህ በዚህም ጋር የምትዋቸው በጣም ብዙ ገቢዎች ይዤ መጥቻለሁ የራያ ቀሚሶችም ከአምስት ሺህ እስከ ሰባት ሺህ የሚደርሱ የራያ ቀሚሶችም አሉኝ ጅልባቦችም ሽፎኖችም በብዙ አይነት ስታይል አለ ሻርፖች ከሺ አምስት መቶ ጀምሮ እስከ ከሺ ሁለት መቶ እስከ ሶስት ሺ ድረስ ደግሞ የእናቱ ሻርፕ አለኝ ከዛ ውጭ የነ ቀሚስ እንደምታዩት ይቺ አሁን ከነ ሻርፖዋ ናት ያለችው፣ ሁለት ሺ ብር ነች። ከነ ሻርፖዋ ሁለት ሺ ብር ነው የምትሸጠው። ከለር አላት፣ በቤጅም አላት፣ በተለያየ ከለር አላት። በጣም ቆንጆ ቆንጆ ነገር ነው እንግዲህ ያመጣሁት ውዶቼ። እንደምታዩት እዚህ ጋር ላይተ ስላለ ምናልባት ካልታያችሁ አላቅም፣ ቆንጆ ቆንጆ ነገሮች አሉ ማለት ነው። ጋቢ፣ የባህል ልብሶች እዚህም እነዚህም እንደምታያቸው በወርቃማም፣ በጥቁሩም፣ በሁሉም እዚህ ጋር አሉኝ ማለት ነው ውዶቼ፣ ቆንጆ ቆንጆ ያማምራሉ። ኢንሻአላህ እዘዙ፣ ደውሉ። እኔም ደግሞ እንግዲህ እንደዚህ የባህል ልብስ እንደዚህ እንደዚህ እንደዚህ እንደዚህ በጣም ነው ያወደድኩት። መጨረሻችሁ ነገር በጣም ነው የሚያምረው፣ ቆንጆ ነው። እስከዛሬው ከገዛቸው የአያ ቀሚሶች የዚህ በጣም ለየት ይላል ማለት ነው። በጣም ነው የሚያምረው እና ከስር በሚቀመጥላችሁ ቁጥር ደውሉልኝ ማለት ነው። እንግዲህ ያው ሱቄን ብዙዎቻችሁ የት ነው ትላላችሁ። ሱቄ አድራሻችን አራዳ ነው። አራዳ አሁን ቀጥታ ወደ አራዳ እንገባለን። ሁሉንም አይነት ክፍሎችን፣ ቀሚሶችን፣ ሁሉንም ኢንሻላህ ለእናንተ ይዤላችሁ እመጣለሁ ማለት ነው። እናንተም እንግዲህ በመደወል ማዘዝ ትችላላችሁ። ኢንሻአላ እንግዲህ ዛሁን ደግሞ ይዤላችሁ የመጣሁት በጣም ነው የሚያምረው። በነገራችን ላይ በዚህም በጎመንም ሻርፕ በፒንክም በቢጫም በብዙ ነገር መለበስ ይችላል። በጣም ነው የሚያምረው። ሙሉ ገበር ነው እንደምታዩት፣ ሙሉ ገበር ነው። እጅጌውም ገበር ነው። ስስ አይደለም እንደምታዩት ነው። በጣም ነው የሚያምረው ማለት ነው ይሄ ያው እነዚህን በብዙ ከለር እንዳመጣሁ ነግሬያችኋለሁ። ጎመን ያለው ያለ ሁሉንም ከለር እዚህ ጋር የምትወዷቸውን በሙሉ አምጥቻለሁ። ኢንሻአላህ እዘዙ። ያው ረጃጅም ስላላችሁ በብዛት ረጃጅም ሰፊን ያሰራሁት፣ ማስጠበብ ከፈለጋችሁ ያው እናንተ ታስጠብቡት። አላችሁ እነዚህ ያው ለብሼ አሳያችኋለሁ። ይሄን እነዚህን አሳይቻችኋለሁ። እቺ ከለር ናት ያላያችኋት። እቺን ከለር ደግሞ አሁን ልልበሳትና እስኪ እናያታለን፣ ማለት ነው። የምታምር ይመስለኛል። ከዚህ ጋር እቺን እንልበሳት። ይሄ ደግሞ የምታዩት እንዴት እንደሚያምር ወላሂ፣ እንደዚህ አልጠበቅኩትም ነበረ። ይሄ ሻይን በሚያደርግ ገበር ነው የተሰራው። በዚህ በሻይኑ ገበር ነው የተሰራው። በጣም ሰፊ ነው። ለእናቶች ወገቡ አይይዝም። እኔ ወርጫም በነገራችን ላይ ግን ለኔ እራሱ አልያዘኝም። ግን መጥቶ ወገባችሁ ላይ ቁጭ ነው የሚለው። እንደምታዩት ነው። በጣም ነው የት ይሄም አለ በነገራችን ላይ ሽፎን፣ በቃ የትም የትም ቦታ የማታገኛቸውን የሚያማምሩ ሽፎኖች ነው እያሰራ ያለሁት። እነዚህ ወርደ ጠባብ የሚባሉት ናቸው። ወርደ ጠባብ ማለት ስላሳያችሁ ይታያችኋል። ሻይን የሚያደርገው ይሄ ይሄ ሻይን የሚያደርገው ነው። ወርደ ጠባብ የሚባለው ይሄ ነው ማለት ነው ውዶች። እና ው ነው እንግዲህ ሰሞኑን የማመጣቸውን ሽፎኖች ሁሉንም እየወደዳችኋቸው እንደሆነ ምንም ጥርጥር የለውም። ኢንሻአላህ፣ ማዘዝ የምትፈልጉ ሰዎች ደግሞ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ 091469597። ከዛ ውጭ በሺ አምስቶቹ አዳዲስ የመጡ ጨርቆች አሉ። ለአጉል እድሜ ልጆች፣ አጉል እድሜ ማለት ከአስር 14 13 የሆኑት ልጆች ብዙ ጊዜ ልብስ አይገኝላቸውም እና በዚህ አይነት እስከ ሁለት ሺህ ብር ድረስ የሚያማምሩ መጥተዋል ማለት ነው። እንደምታዩቸው ብዙ አይነት ናቸው ያሉት፣ ቆንጆ ቆንጆ ናቸው። ኢንሻአላህ ያው ሌላ ቀን እየለበስኩኝ ቪዲዮ እየሰራሁ አሳያችኋለሁኝ። ወዳችኋለሁ። እዚህ ጋር የምታዩቸው ሽፎኖች ማለት ነው ልሙጥ ሽፎን እና ኖርማሊ፣ እነዚህ ሻይን ያላቸው ወርደ ጠባብ ሽፎኖች አሉ። ከዛ ውጭ ሻርፖቹ በምታዩት መልኩ የሚያማምሩ ሻርፖች ናቸው። የእናቶች ሻርፕ ቆንጆ ቆንጆ ናቸው። ያው እስከ ላይ ድረስ ቆንጆ ቆንጆ ሻርፖች አሉኝ። እንደምታዩት ነው ማለት ነው። በዚህ ደግሞ ያው ቀሚሶቻችን ናቸው። በጣም ነው ብዙ እቃዎች ናቸው ያስመጣሁት። በነገራችን ላይ ያው ቤቴ ፉል ነው፣ ጅልባብም ሻርፕም ሁሉንም አይነት እቃ ስላለ ቤታችን ሙሉ ነው። እንደምታዩት በተለያየ ቦታም እየላክን እንገኛለን። በጣም ብዙ ሰዎችም እያዘዙን፣ አቅርቦቶቻችንንም እየወደዱልን ይገኛሉ። ኢንሻላህ እንግዲህ በመደወል ማዘዝ ትችላላችሁ።